በትናንትናው ቪዲዮ ነው የመጣሁላችሁ። አንድ አንድ አስተያየት መስጠት እፈልጋለሁ። እሱንም ደግሞ ለሀይምዬ እና ለቡራዬ፣ ቡራዬንም የምጠይቀው ጥያቄ አለ። እሱንም ደግሞ ምንድን ነው ካላችሁኝ፣ ቡራ ትናንትና ለዳኒ ማለት ነው እንትን ብሎለታል፣ ሼር አድርጎለታል ማለት ነው። ሼር አድርጎለታል። ለምንድን ነው ሼር ያደረገለት? ለምን የሰራው ስራ አንድ ሰው የሰራው ስራ ጥሩ ሲሆን ነው ሼር የሚደረገው እንጂ እናንተን እየጣለ አንተን፣ በተለይ ብሩኬን አሁን ማለት ነው ሰው እንዲጠላው እየተደረገ ነው። ሰው እንዲጠላው ለምን ካላችሁኝ ብዙ ልጆች አሁን ማለት ነው የተለያየ ነገር እያመጡ ነው። የተደበቀ ቪዲዮ ወጣ፣ የተደበቀ ፎቶ ወጣ፣ የብሩኬ ምስጢር፣ በጣም ብዙ ነገር እየተባለ ነው እና ስምህ እየጠፋ ነው ያለው። ብሩኬ ስምህን እያጠፋ ነው ጭራሽ፣ አንተ ደግሞ ሸር ታደርግለታለህ ለሱ። ለምን? እንዴት ነው አንተ የምታስበው? ብሩኬ ራሱ እኔ በጣም ገርሞኛል እኮ ቤተሰብ፣ ለምንደ ሸር ያደረገለት ምንድን ነው ማለት? እዚህ ጋ እኛ የማናውቀው ነገር አለ እንዲ። ወይ የማናውቀው ነገር ካለ ንገሩን እና ክፉ ነገር ከመናገር እኛ የምንቆጠብ። እኔ በበኩሌ ትናንትና በጣም ነው የተናደርኩት። በጣም ምክንያቱም እንግዲህ ሶሲ የዳኒ ፍቅረኛ ናት ተብሏል። እንግዲህ ፍቅረኛ ናት እያለ ነው ብሩኬ ደግሞ፣ የሃይሚ ነው አሁን። ብሩኬን ዝሙት እንደፈጠረ የተለያየ ወሬዎች፣ ከሶሲ ጋር እንደሚሰራ የተለያዩ ፎቶዎች እንደተነሳ በጣም ብዙ መረጃ አለን እያሉ ስምህን እያጠፉት ነው ያሉት። ስምህን ማንፃት አለብህ። ለምን እንዴ፣ እኛ የምናውቅህ አንተ መልካም ልጅ፣ ጥሩ ልጅ እንደሆንክ፣ ጨዋ እንደሆንክ ነው የምናውቀው። እነሱ ስምህን እያጠፉ ነው። ሶሲ እራሷ ማለት ነው። ዳኒና ሶሲ ተነጋግረው ነው የመጡት፣ በደንብ ማለት ነው። ምክንያቱም ሶሲ ብሩኬን እንድታጃጅል፣ ዳኒ ደግሞ ማለት ነው ሀይሚን እንዳጃጅል ነው አላማቸው። በቃ ትናንትና፣ አሁን በደንብ አድርጎ ዳኒ አሳምኗታል፣ ሀይምዬን ማለት ነው። በቃ እንደዚህ እንደዚህ ይባባላሉ፣ ቴክስታቸውን ፎቶውን ምናምን ምናምን እያለ ጭንቅላቱ ውስጥ ሰርስሮ ነው የገባው። ማለት እኔ እንዴት እንዳመነችው ራሱ ግራ ገብቶኛል። ሶሲም ደግሞ ትመጣና ልክ ለብሩኬ ያልሆነ ያልሆነ ነገር ታወራዋለች። ብሩኬም ደግሞ በዛው ሌላ ነገር ውስጥ ይገባል። እኛ እዚህ ነገር ውስጥ እንዳትገቡ ነው ከእነዚህ ልጆች እራቁ በቃ እያልናችሁ ያለ ነው። ብዙዎቻችን እኔ ለምን እናንተ ለምን እንደምትሸወዱ ራሱ ግራ እየገባኝ ነው። ለምንድን ነው የምትሸወዱት? ሃይሚ አሁን ከብሩኬ በጣም የተሻልሽ ብልጥ ጎበስ ሴት ነበር። እኔ እንዴት እንደምታምኑ ራሱ ግራ እየገባኝ ነው። ይሄንን ወስላታ ማለት ነው ከሶስት ቀን በፊት እየተንሸዋከከ አንዴ ወደዚህ አንዴ ወደዛ ያለ የሆነ ነገር የሆነ ነገር ሲልሽ ነበረ። የሆነ በቃ የሚገባበትን ነገር አውቋል እሱ እንዴት አድርጎ መግባት እንዳለበት እንዴት አድርጎ አንቺን ማሳመን እንዳለበትና እንዴት አድርጎ ሁለታችሁን ማራራቅ እንዳለበት በደንብ አድርጎ ሄዷል ከዚህ በፊት እናንተን ለማለያየት በጣም ብዙ ነገር እየተደረገ ነበረ በጣም ብዙ ነገር ራስሽ ታውቂያለሽ ቢያንስ ይሄ ነገር እንዳይፈጠር ሁለታችሁ ብቻ አንቺና ብሩኬ ብቻ መጨረስ ትችሉ ነበረ አልቻላችሁም ግን ሁለታችሁም ክፍተት እየፈጠራችሁ ነው ሁለታችሁም ከማይሆን ሰው ጋር እየመጣችሁ ነው ያላችሁት ቢያንስ ለተመልካችም ክብር ይኑራችሁ። እስኪ ለተመልካች ስትሉ ጋብ ፍጠሩና ተነጋገሩ። እናንተ አሁን ትናንት እሷ ሲያሳያት በቃ ብዙ ነገር እንደበደላት ብዙ ነገር እንዳደረጋት፣ በቃ አምና ነው የሄደችው። ስትሄድ ሙሉ በሙሉ ማለት ነው አሳምኗታል ሼርም ስታደርግለት ምን እንዳላችሁ አይታችኋል። ሸሯን ማለት ነው ለዳኒ ሸር አድርጋለታለች። እኔ የሸሩ ነገር ነው እኔ በጣም ውስጤን እየነካው ያለው። ለምንድን ነው ለእሱ ሸር እየተደረገለት ያለው? ለምንድን ነው ጥያቄ። ለሀይሚም ጥያቄ ያለኝ በእርግጥ ሀይሚ አሁን ጥሩ ነገር ያደረገላት መስሯት ነው። ብሩኬ ግን ሼር ያደረገለት ለዳኒ ምንድን ነው ስራ ለያዛችሁት ስራ ከሆነ ያዛችሁት ይበቃችኋል። ተመልካች እየተጨነቀ ነው። ግን እንደ ስሬሱ ግን ስንመጣ፣ ብሩኬ ስምህ እየጠፋ ነው። ብዙ ነገር እየተባልክ ነው። በጣም ብዙ ነገር እየተሰደብክ ነው ያለው። በቃ ካለ ስምህ ስም እየተሰጠ ነው ያለው ማለት ነው። እና ይህን ነገር ልታስቆም ይገባል። ይህንን ልጅ አስቆመው። ከዚህ ልጅ ራቁ፣ ሁለታችሁም። አንተም ሶሲን ይዛ አትምጣ፣ እሷም ደግሞ ዳኒን ይዛ አትምጣ። በቃ ወይም ደግሞ እኛ የማናውቀው ነገር ካለ አስረዱን። በቃ የማናውቀው ነገር ሌላ ነገር የተፈጠረ ነገር ካለ ማለት ነው ለተመልካች ተናገሩ፣ ተመልካችም እንዲረጋጋ ማለት ነው። በአጠቃላይ ዳኒ የሚሰራው ስራ እኔ ምኑም ምንም ምንም አብጣመኝ በቃ ምኑም ገና ሲመጣ ጀምሮ እኔ እኔ አንቺን ልጄን እጅንሽ ነበረ እንዲ ያለ እንጂ ደግሞ የተዋወቃችሁ ነው የምትጀናጀኑት። ቆይ ለመጀመሪያ ጊዜ የተገናኛችሁት እንግዲህ ከሀይሚ ጋር ጭራሽ አትተዋወቁም እኮ። የውሸትህ ውሸት፣ የውርደትህ ውርደት። እነዛ ድሮ ይተዋወቃሉ። ድሮ ይዟት መጥቶ ነበረ። ሀይሚዬንም ፕራንክ አድርጓት ነበረ። አሁን የሆነ ኮሜንት የኔ ምንድን ነው የኔ ቆንጆ ያላት ኮሜንት ተብሎ ምናምን፣ አንዳንድ ምቀኛዎችም ይዘውት ያንን ኮሜንት ሲያሽከረክሩት ነበር። አሁን እሱን ይዘህ በቃ ትትላለህ። ይህ እኔ ራሴ አሁን አንድን ሰው የኔ ቆንጆ ብለው ምን ችግር አለ? የእኔ ቆንጆ ማለት የኔ ነው ማለት እኮ አይደለም። ማድነቅም እኮ አለ። ምንም አለ ምን? ታካብዳለህ አንተ። ምንድን ነው የምታካብደው አንተ ያለ አይደል እንዴ ቲክታክ ላይ ከአስር ሴቶች ጋር ስትላፋ የምትውል ማናቅድ መሰለህ እንዴ ጌም ምን ምን እያልክ፣ በጣም ብዙ ነገር እኮ ሰርተሃል። ቢቆጠሩ ከአስር መቶ ይሆናሉ እንጂ ሴቶች ስታንጋጋቸው የምትለው፣ ቲክታክ ላይ ማለት ነው። ምነው ነው ነገሩ ንገሩኝ አልክ አንተ። ታስታውቃለህ፣ በጣም ምቀኛ ሰው ነህ። ምቀኛ ቅናተኛ ነህ፣ ትቀናለክ ምክንያቱም እነዚህ ልጆች በአጭር ጊዜ ውስጥ ተቀይሩ። እናንተ ስንት ዓመታችሁ ነው ሚዲያ ላይ ከተዘፈዘፋችሁ ማለት ነው? ስንት ዓመታችሁ ለውጥ አላገኛችሁም። እንደውም አሁን ዩትዩብ እየከፈታችሁ እየመጣችሁ ነው። እድሜ ለነሱ እየነቋችሁ ነው። ቲክታክ ላይ ተዘፍዝፋችሁ፣ አስር አበባ አንድ አበባ አንድ በንቦሌ ነው አንድ እንትን እንደው በማርያም በገብርኤል በስላሴ ስትሉ ስትለምኑ ነበር እኮ የምትሉት። አሁን ግን እድሜ ለነብሩኬ እድሜ ለናብርሽ እድሜ ለቡታጀራ ዩቲዩበሮች ወዘተ ቲክታከሮችን ወደ ዩትዩብ እያመጧችሁ ነው፣ እየሸቀላችሁ ነው። ሳት ለምኑ ስለ ማርያም ሳትሉ እያገኛችሁ ነው ያላችሁት። እንደዛም ሆኖ ግን በስርዓት ተጠግታችሁ ቻናላችሁ እንዲያድግላችሁ መስራት ትችላላችሁ እንጂ የሰውን ክብር ዝቅ ጣል እያደረጋችሁ፣ ወይንም ደግሞ ሁለት ፍቅረኛሞችን እያጋጫችሁ እያለያያችሁ አይደለም የሚፈመሰው ማለት ነው። ከገባህ ኧረ ያንተ ብዙ ጉድ እኮ አለ። ይውጣ ከተባለ ብዙ ጉድ አለ እንዴ እኔ በጣም በቃ እንደው ሰው እኔ ጻርቃ ነኝ እኔ በቃ ምንም ጨዋ ፍጹም ነኝ ብሎ የሚያስብ ሰው እኮ ማለት ነው በጣም የለየለት ባልናገር ይሻላል፣ ይሻላል ቤተሰብ። እነዚህ ራሱ የሆነ ኃጢአት ነው የሚገባቸው እኮ ተናግረው ያናግሯችኋል። መጥፎ ነገር እንድትናገሩ ይገፋፏችኋል ማለት ነው። እና እኔ ከዚህ በኋላ ግን ማለት ነው ይህን ነገር የምትቀጥሉበት ከሆነ ጥፋተኛ ብሩኬና ሀይሚ ናቸው። በቃ ብሩኬና ሀይሚ ከእነሱ ስር መድረስ በቃ አለመድረስ አለባት በቃ። እንዳይደርሱ ጠጋችሁ፣ እንዳይደርሱ ማድረግ ትችላላችሁ። ፈልጋችሁ ከሆነ ይህን ነገር የምትሰሩት የራሳችሁ ጉዳይ። እኛ ለምን በባዶ ቦታው ጉሮሯችን እንሰነጥቃለን? ተመልካችስ ቢሆን እኛ፣ ኦኬ፣ እኔ ስራ እየሰራው ነው፣ በነገራችን ስራ እየሰራው ነው። እኔ ግን ምንም የሌላቸው ዩቱበር ያልሆኑ ቲክታከር ያልሆኑ ማለት ነው የእውነት በጣም ነው የሚያሳዝኑት። እንዴት እንደሚጨነቁላችሁ ለእናንተ እንዴት እንደሚያስቡ በቃ ያለያዩቸው ነው በቃ እንደዚ ሊሉ ነው እያሉ በጣም እንቅልፍ መተኛ እስከሚያቅታቸው ድረስ ለእናንተ እያሰቡ፣ ይሄ ምንድን ነው? ስለሚወዷቸው፣ ስለሚያከብሯችሁ። እናንተ ደግሞ ለሚወዳችሁ ሰው ለሚያከብራችሁ ሰው ቦታ፣ ጊዜ፣ ክብር መስጠት አለባችሁ። ለራሳችሁም ክብር ስጡ። ለሰው ክብር ባሰጡ ለራሳችሁ ክብር መስጠት አለባችሁ። ለራሳችሁ ማሰብ አለባችሁ። የሚጠቅማችሁንና የሚጎዳችሁን ነገር ለዩ ለዩ። በአጠቃላይ ግን በጣም ነው የሚገርመው። በጣም በአሁን ሰዓት ሰውን አታምኑም፣ በቃ ማንንም አታምኑም። እናንተ ጥሩ ደረጃ ላይ ስደርሱ እናንተ አድናቂ ሲኖራችሁ በቃ እድገት ስታገኙ ምናምን ሰው ሊያጠፋችሁ ነው የሚነሳው። ተጠንቀቁ፣ እህቶች የእውነት ነው የምላችሁ ተጠንቀቁ። እንደው ገንዘብ ባይኖራችሁ ራሱ ማለት ነው፣ የሰው መውደድ ካላችሁ ሊያጠፋችሁ ነው የሚነሱት። ሊያጠፋችሁ በጣም የከፋ ጊዜ ላይ ነው የደረስ። ነው መጠንቀቅ አለብን በጣም እና ሐይሚ ራስሽን ጠብቂ፣ በተቻለሻ ቀን ከዚህ ልጅ ራቂ። የእውነት ነው የምልሽ። ብሩኬን ኦኬ፣ አኩርፊው። ከብሩኬ ጋር ትገናኝ ግን፣ ለወደፊት ህይወትሽ ራሱ ማለት ነው፣ እንደዚህ አይነት ነገረኛ ሰው፣ ነገር የሚያመላልስ ሾካካ ወንድ ማለት ነው፣ አትቅረቢ። ለጓደኝነትም ሆነ ለምንም አያስፈልግም እንደዚህ አይነት ሰው ለምንም። ጓደኛ ማለት እኮ በችግራችሁም ጊዜ በሀዘናችሁም ጊዜ አብሯችሁ ማለት ነው። አብሯችሁ ከጎናችሁ ሆኖ የሚያዝናናችሁ፣ የሚያበረታችሁ የሆነ ነገር እንኳ በጣም ከባድ ችግር ላይ ሆናችሁ ማለት ነው። እናንተን የሚያናድር ነገር ቢኖር፣ እናንተን የሚያስከፋ ነገር ቢኖር፣ በዛ ሰዓት አይናገርም። ጓደኛ ማለት የሚያዝንላችሁ ሰው አይናገርም፣ ይደብቃል ማለት ነው። ደብቆ ስትረጋጉ ምናምን ቀስ ብሎ ለማስረዳት ይሞክራል ማለት ነው። ይሄ ግን ማለት ነው በእሳት ላይ ጭድ እንደመነስነስ፣ በእሳት ላይ ጭድ ይችልች እሳት ሆናለች። ከዛ ከላይ ደግሞ ጭድ እየነሰነሰባት ነው ያለው እንድትቀጣጠል ማለት ነው። እንድትቀጣጠል እንዳተርፍ እያደረጋት ነው። ወደ ሌላ መንገድ እንድትሄድ እያደረጋት ነው። ፈጣሪ ወይ ከእንደዚህ አይነት ሰው ሰውረኝ ነው የምለው ብዙ ጊዜ ማለት ነው። ብዙ ጊዜ የምለው በቃ አምላኪ ሆይ ከመጥፎ ሰዎች ጠብቀኝ፣ ለእነሱም ልቦና ስጣቸው ነው የምለው ብዙ ጊዜ ማለት ነው። በእኔም ደርሶ ስላየሁት በእኔም ደርሶ ስላየሁት፣ በማንም ላይ አይ ድረስ እንደዚህ። በተለይ በፍቅር ላይ ያላችሁ ማለት ነው፣ ፍቅረኛሞች የሆናችሁ ጣልቃ የሚገባ ሰው ካለ ማለት ነው ይህ ነገር አይሰምርም አይሰምርም። ሁለታችሁ ብልጥ መሆን አለባችሁ፣ ካለበለዛ አንዱ አንዱም ይጃጃል ከሆነ አንዱ እንደዚህ ቀጥታ መንገድ የሚሆንም ከሆነ ጥሩ አይመጣል። ተያይዛችሁ ገደል ነው የምትገቡት፣ ማለት ነው። እና ብሩኬ አስብበት፣ አንተም ሶሲን ከስር አርቅ። ሀይሚም አስቢበት፣ ይሄንን ዝንጅብል ኮረሪማ ከስር አርቂ። ተረጋጉ፣ ራሳችሁን ጠይቁ፣ ቁጭ በሉና ከዛ በኋላ ወደ ሶሻል ሚዲያ ነው። እስኪ ለአንድ ቀን ለሁለት ቀን ራሳችሁን እረፍት አድርጉ፣ እስኪ እረፍት ያስፈልጋችኋል በእርግጥ። እነ ሀሰንም ማሂ ፍጼ ቪዲዮ ሰርተዋል፣ ሀብትሽም ሰርተዋል ያለውን ነገር እንግዲህ ወይ እነሱ መተው ይህንን ነገር ያስቆማቸዋል ብዬ አስባለሁ። በአጠቃላይ ይቅርታ ቤተሰብ፣ በአጠቃላይ ግን በጣም ከባድ ነው ያለው ነገር። ፈጣሪ የሆናችሁ ነው የምለው እኔ ሌላ ምንም አልልም። ውድ ቤተሰቦች የኔ ምርጦች ማለት ነው፣ የኔ ምርጣ ምርጦች እምትደግፉኝ የምታበረታቱኝ በሙሉ በጣም አመሰግናለሁ። አትጨነቁ። ነገሮችን በመነጋገር መፍታት እየተቻለ እነሱ እንግዲህ መፍታት አልቻሉም። ፈጣሪ ይሁናቸው ነው የምለው፣ ሌላ ምንም አልልም። ለነበረን ቆይታ ከልብ አመሰግናለሁ። ሰላም ፍቅሩን አንድነቱን ያምጣልን። ፈጣሪ ደግሞ ሀገራችንን ኢትዮጵያን ሰላም ያደርግልን። እኛ በጣም ብዙ ነገር የሚያስጨንቀን ነገር አለ፣ ብዙ ነገር ማለት ነው። ስለዚህ እናንተ ደግሞ ሌላ ጭንቀት አትሆኑብን እና ውዶችዬ፣ እንዳትጨናነቁ፣ እንቅልፋችሁን ተኙ፣ ጸሎት አድርጉ፣ ብሉ፣ ጠጡ። ሺ አመት አይኖርም፣ ሺ አመት አይኖርም። ጥለነው ለምንሄደው ነገር ማለት ነው። አልሰማችሁም ዱባይ ላይ ትናንት፣ ከትናንት ወዲያለት ነው ድንገት ማለት ነው የሞተችዋ ልጅ። እንደው ፈጣሪ ብቻ ወጥቶ ከመቅረት ይጠብቀን፣ ወጥቶ ከመቅረት ይጠብቀን። እኛ ብዙ ነገር እናስባለን። አሁን ዳኒ ሌላ ነገር ያስባል። አያችሁ አይደለ የሰው ህይወት ለመበጥበጥ የሰው ህይወት ምስቅልቅሉን ለማውጣት ለማለያየት ይሞክራል። ግን ያዳሩን ወይንም ደግሞ የደቂቃ ቆይታውን አያውቅም እኮ አያውቅም። ቤተሰብ የእውነት ፈጣሪ ይጠብቀን እንጂና። ለማንኛው መልካም ጊዜ ሆንላችሁ፣ ወዳችኋለሁ። ባይ ባይ። ተሰርተሽ የደራ ልጅ